ሲጠበቅ ነበር። ዓለም በእጅጉ ሲጠብቀው የነበረ ነው የሁለቱ ሀያላን ሀገራት ሩሲያና አሜሪካ መሪዎች የትናንቱ የስልክ ውይይት። ተጠባቂ የሆነበት ዋነኛ ምክንያትም ለሰላም መስፈን አንዳች ረብ ይገኝበት እንደሁ በሚል ነው። ከዋይት ሃውስ ወደ ክሬምሊን ተጠባቂው ስልክ ተደወለም። ደዋዩ ፕሬዝዳንት ዶናልድ ትራምፕ ናቸው። በቀጠሮ ሰዓት ጥሪውን ሲጠብቁ የነበሩት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ስልኩን አነሱ። የሁለቱ መሪዎች ውይይት ሰዓታትን የወሰደ እንደነበር ተነግሯል። ፕሬዝዳንት ትራምፕ ይዘው የቀረቡት ዋነኛ ሐሳብ ሩሲያ ለአንድ ወር የሚዘልቅ ሁሉን አቀፍ የተኩስ አቁም ስምምነትን ትቀበል የሚል ነው። ይህ የአሜሪካ ሐሳብ ባለፈው ሳምንት ለዩክሬን ቀርቦላት የተቀበለችው ቢሆንም ሩሲያ እንደማትቀበለው ትናንት ተናግራለች። ፕሬዚዳንት ፑቲን ለፕሬዚዳንት ትራምፕ እንደነገሯቸው ከሆነም ሩሲያ በአሜሪካ የቀረበላትን የዩክሬንን የኢነርጂ መሠረተ ልማቶች ላይ ጥቃት ከማድረስ መታቀብን ለአንድ ወር ያህል ተቀብላው ትቆያለች። ይሁንና አሁን ሁሉን አካታች የተኩስ አቁም ስምምነትን የምትቀበልበት መደላድል አልተሟላም ነው ያሉት። ከአሜሪካ ውጭ ጉዳይ ሚኒስቴር ሆኖም ለቢቢሲ በቋሚ ዘጋቢነት የሚያገለግለው ቶም ባትማን ባሰፈረው ትንታኔ መሠረት ሩሲያ ከዩክሬን ጋር የተሟላ ተኩስ አቁም ስምምነት ላይ ልትደርስ የምትችልበትን አንድ ዋና ነጥብ ጠቅሷል። ፕሬዚዳንት ፑቲንና መንግሥታቸው የተሟላውን የተኩስ አቁም ስምምነት ለሰላሳ ቀናትም ቢሆን ሊቀበሉ የሚችሉት ዩክሬን ወዳጆቿ ከሆኑ የውጭ ኃይሎች የሚቀርብላት ሁለንተናዊ ወታደራዊ ድጋፍ ከተቋረጠ ብቻ ነው። ይህን በተመለከተም በትናንቱ የስልክ ውይይት ፕሬዚዳንት ፑቲን ለፕሬዚዳንት ትራምፕ በግልጽ ነግረዋቸዋል። የተሟላም ሁሉን አቀፍ የተኩስ አቁም ስምምነት ሊሠራ የሚችለው አሉ ፑቲን ከሌሎች አገራት ለዩክሬን እየቀረበላት ያለው ወታደራዊ ድጋፍና የኢንተለጀንስ ውጤቶችን ማጋራት ከተቋረጠ ብቻ ይሆናል። ይህ የሩሲያ ሐሳብ ትናንት ብቻ ሳይሆን ቀድሞም በተደጋጋሚ ስትሟገትበት የነበረ ነው። ይሁንና የዩክሬን አጋር የሆኑ የአውሮፓ ሀገራት በሩሲያ በኩል የሚቀርቡ እንዲህ ያሉ ቅድመ ሁኔታዎችን አይቀበሉም። የቢቢሲው ቶም ባትማን እንደሚለው ከሆነ የትናንቱ የፑቲን ትራምፕ የስልክ ንግግር አሜሪካ እስካለፈው ሳምንት ድረስ ይዛው ከቆየችው የጸና አቋምም ቢሆን ሸብረክ እንድትል ያደረጋት ነው። ባለፈው ሳምንት የአሜሪካና ዩክሬን ተደራዳሪ ዲፕሎማቶች በጂዳ ሳዑድ አረቢያ ተገናኝተው በነበረ ጊዜ ኪየቭ በዋሽንግተን የቀረበላትን ወዲያውኑ ተፈጻሚ መሆን የሚጀምር የተሟላ የ30 ቀናት የተኩስ አቁም ስምምነትን ተቀብላለች። ይህንኑ ሐሳብ ታዲያ ትናንት አሜሪካ ለሩሲያ ስታቀርብ ተቀባይነትን ሳያገኝ ቀረም። ፕሬዚዳንት ፑቲን የማይቀበሉበትን ምክንያት በማስረዳት እምቢኛሉ። ፕሬዚዳንት ዶናልድ ትራምፕ ባቀዱት መጠን ፕሬዚዳንት ቭላዲሚር ፑቲንን ማሳመኑ ባይሳካላቸውም ስለ ሰላም የጀመሩትን ንግግር በጣም በቅርቡ መካከለኛው ምስራቅ ውስጥ በዲፕሎማቶቻቸው በኩል ሊያስቀጥሉ ተስማምተዋል። መረጃዎች እንደሚያመላክቱት በቼዝ ጨዋታ በዓለም ሩሲያ ቁጥር አንዷ ነች። ሩሲያውያን በቼዝ ጨዋታ የሚያህላቸው የለም ነው የሚባለው። ፕሬዝዳንታቸው ቭላዲሚር ፑቲን ደግሞ ዓለም አቀፍ ፖለቲካውን እንደ ቼዝ ይጫወቱታል ይሏቸዋል። የፖለቲካዋን ጠጠር ወደፊት፣ ወደ ኋላም አሊያም ወደ ጎን የሚሉባትን ጊዜና ሁኔታ እያሰሉም ጠንቅቀው የሚጓዙ ተጫዋች ናቸው ይሏቸዋል። እኒህን የዓለም አቀፍ ፖለቲካ ሸማኔ የሚጠራጠሩ ተንታኞችም ደግሞ ፑቲን በእርግጥ ለተኩስ አቁም ስምምነት ከልብ እየተደራደሩ ነው ወይስ ጊዜ መግዣ አድርገው እየተጠቀሙበት ሲሉ ይጠይቃሉ። ከዚህ በተቃራኒው ደግሞ ፕሬዚዳንት ፑቲንና መንግሥታቸው የምዕራባውያንን በተለይም የኔቶ አባል ሀገራት የሆኑ የአውሮፓ ሀያላን እየተማከሩ በዩክሬን በኩል ጠጋ ማለታቸው ለሩሲያ ህሉና ስጋት አድርገው መመልከታቸው ተገቢ ነው ሲሉ የሚወግን ትንታኔ ያቀርባሉ። በርግጥ ፕሬዝዳንት ትራምፕና ፕሬዝዳንት ፑቲን ከሁለት ሰዓታት በላይ በፈጀው የስልክ ቆይታቸው አንዳቸው ለአንደኛቸው ያቀረቧቸው ጥያቄዎች ነበሩ። ፕሬዝዳንት ፑቲን የሩሲያና የአሜሪካ የበረዶ ስፖርት አይስ ሆኪ ቡድኖች እንዲጋጠሙ ጥያቄ ያቀረቡላቸው ፕሬዚዳንት ዶናልድ ትራምፕም ይህን ጥያቄ ተቀብለውታል። ትናንት በአሜሪካና ሩሲያ ፕሬዚዳንቶች መካከል የተካሄደውን የስልክ ንግግርና ውጤቱን በተመለከተም የዩክሬኑ ፕሬዚዳንት ሀሳባቸውን አካፍለዋል። ለይፋዊ ጉብኝት ወደ ፊንላንድ የተጓዙት ፕሬዚዳንት ቮሎድሚር ዜሌንስኪም ሄልሲንኪ እንደደረሱ በሰጡት መግለጫ ሩሲያ በዩክሬን የኢነርጂ መሠረተ ልማቶች ላይ ጥቃት ላለመፈጸም ተስማምቻለሁ ማለቷን በአዎንታዊነት ተቀብለውታል። በእርግጥ ደግሞ ትራምፕና ፑቲን በዚህ ጉዳይ ላይ ስለተነጋገሩት በቅድሚያ በጥልቀት መረዳት እንደሚፈልጉም አልሸሸጉም። የዩክሬን የኢነርጂ መሠረተ ልማት በጦርነቱ ክፉኛ ስለመጎዳቱ መረጃዎች ያመላክታሉ። ከሰባት ወራት በፊት ፕሬዚዳንት ቮሎዲሚር ዜሌንስኪ ራሳቸው ይፋ አድርገውት በነበረ መረጃ መሰረት እንኳም ከዩክሬን የኢነርጂ መሰረተ ልማቶች ሰማኒያ በመቶው ወድሟል። ይህ አሃዝ ከሰባት ወራት ወዲህ ያለውን አይጨምርም። ለዚህም ይመስላል የአሜሪካው ፕሬዚዳንት ትናንት ከፕሬዚዳንት ፑቲን ጋር በነበራቸው የስልክ ቆይታም ሩሲያ በዩክሬን የኢነርጂ መሠረተ ልማቶች ላይ ጥቃት ከመፈጸም እንድትገታም ከፍተኛ ግፊት በማድረግ ማሳካት የቻሉት የስልክ ውይይቱን ተከትሎም ፕሬዚዳንት ዶናልድ ትራምፕ የራሳቸው ንብረት በሆነው ትሩዝ በተሰኘው ማኅበራዊ ሰሌዳ ላይ ከሩሲያ አቻቸው ጋር ያደረጉትን ንግግር በጣም ጥሩና ውጤት ያዘለ ብለውታል። በሩሲያና አሜሪካ መሪዎች የስልክ ውይይት ዙሪያ መረጃዎች ገና መውጣት መጀመራቸው ነው ብዙ ትንታኔዎች ከዚህ ወዲያ ይጠበቃሉ። የፕሬዝዳንት ትራምፕ የዘላቂ ተኩስ አቁም ሐሳብም ሆነ የፕሬዝዳንት ፑቲን የሁለቱ ሀገራት የበረዶ ስፖርት አይስ ሆኪ ቡድኖች ይጋጠሙ የሚለው ሐሳብ መቼ ተፈጻሚ እንደሚሆን ግን ለጊዜው አልታወቅም።